በአንድ ቤት ሙከራ ውስጥ መሀንዲሶች ምርምር እያደረጉ ነው። በኮምፒውተር ውስጥ የሚገኝ ሰርኪውት ቦርድ ላይ ያነጣጠረ ጨረር ሲለቁ ሰርኪውት ቦርዱ ተሰባበረ። ራዝበሪ ፓይ የተባለው የመሀንዲሶች ቡድን በምርምሩ የደረሰበት ኮምፒውተሩ ጨረር ሲለቀቅበት በቀላሉ እንደሚጎዳ ነው። የቡድኑ መስራች ኢቤን ዩፕቶን ይባላል። በኮምፒውተር ውስጥ የሚገኘው ቺፕ ብርሃን ኤሌክትሮኒክስ ሲዋሃዱ በቀላሉ እንደሚሰበር መረዳታቸውን ይናገራሉ። ራዝበሪ ፓይ የሰራው ኮምፒውተር በጨረር እንደሚጎዳ ያወቀው ኮምፒውተሩን የገዛ ግለሰብ ነበር። እንደ አውሮፓውያን አቆጣጠር በ2015 ይህንን ከታወቀ በኋላ የኮምፒውተር ቺፕ ጨረራ ጨረርን እንዲከላከል ተሸፈነ። እንደ ኢሮፕያን አቆጣጠር በ1905 አልበርት አይንስታይን ካሳተማቸው የጥናት ጽሑፎች መካከልም ስለ ፎቶ ኤሌክትሪክ የሚያትተው ይገኝበታል። በወቅቱ የአእምራዊ ንብረት ጥበቃ መስሪያ ቤት ውስጥ ነበር የሚሰራው ኢንስታይን። በዚህ ጥናቱም በ1921 የኖቬል ሽልማት አግኝቷል። የአይንስታይንን ጥናት ካሜራ፣ ተንቀሳቃሽ ስልክና ሌሎችም የኤሌክትሮኒክ መገልገያዎችንም ለውጧል። አይንስታይንን ጥያቄው የመጀመሪያው ብርሃን ከምን ይሰራል ሲል ነበር። የወቅቱ ሳይንቲስቶች ብርሃን ራሱን የቻለ ጨረር ነው ብለው ነበር የሚያምኑት፣ በጨረሩ አማካኝነት ይንቀሳቀሳል። አይንስታይን ግን ይህንን መላምት ለመቀበል እንዳልቻለ የጌትሰንበርግ ኮሌጅ መምህር ሴት ቪጌንበል ይናገራሉ። ብርሃን የጨረር ፍንጣቂዎች እንደሚያምነጭ በማድረግ እንደ ሃይንሪክ ህርዝ ያሉ ሳይንቲስቶች ምርምራቸው አድርገዋል። ብርሃን ኤሌክትሪክ እንዲፈጠር የሚያደርግ በወቅቱ ግልጽ ያልነበረ ሂደት ነበረ። ሰዎች በጣም ያስገረማቸው ነበር፣ ትርጉም ሊሰጣቸው አልቻለም ይላሉ ሲቲንቫግ ጊምበል። የብርሃን መጠን ሲጨምር የእነዚህ ኤሌክትሮኖች ኃይል አለመለወጥ የበለጠ አስደናቂዎች። የብርሃን ቀለምና እርግብ ግቢት ግን ይለወጣል። ብርሃን ሲጨምር ለምን ኃይል የኃይል መጠን አልጨመረም የሚለው ማንም ሊረዳው አልቻለም። አይንስታይን ብርሃን የተሰራው ከሞገድ ብቻ ሳይሆን በውስጡ ጥቃቅን ፎቶንስ እንደሚገኙና በሞገድ ውስጥም እንደሚጓዝ ደረሰበት። አንድ ፎቶን ከኤሌክትሪክ ጋር ሲገናኝ ኤሌክትሪኩን ይነቃቀላል ሲሉም በዩኒቨርሲቲ ኦፍ ዩርኩ ያስተማሩት ፖል ዴቪስ ያስረዳሉ። ፎቶን በቂ ኃይል እስካገኘ ድረስ ፎቶ ኤሌክትሪክ በመፍጠር ኤሌክትሮኒክ ከቁስር ጋር ጋር ይለያል። የፎቶን ኃይል ከብርሃን ቀለም ጋር ቀጥተኛ ትስስር አለው። በሰማዊ ብርሃን ውስጥ ፎቶን አጭር ሞገድ ይገዛል። በቀይ ብርሃን ውስጥ ካሉ ፎቶን የበለጠ ጉልበት አለው። አልትራቫዮሌት ብርሃን የበለጠ አቅም እንዳለውም ሃይኒከር ገርዝ ደርሶበታል። አይንስታይንም መላምቱን ያገኘው ከባዶ ሜዳ አይደለም። የህርዝና ሌሎች እንደ ማክስ ፕላንክ ያሉ ታዚስቶችን መላምት መነሻ አድርጓል። የማክስ ፕላንክ መላምት እንኳን እንደሚለው ብርሃንና ጨረራ የታመቀ ኃይል እንዳላቸው ይጠቁማል። በ1918 የኖቤት ሽልማት በሚያገኝበት መላምት ውስጥ ከ1915 ድረስ አከራካሪ ሆኖ ዘልቋል። መምህሩ ሴት ጌምበል አይንስታይን የተለያዩ አማራጮች ከግምት ውስጥ የሚያስገባ አእምሮ ነበረው ይላሉ። የአይንስታይን ሀሳቦች ሳይንቲስቶች ያከራከሩ ናቸው። በተለይም የንጽጽራዊነት መላምቱ የኖቬል ፊዚክስ ኮሚቴ አባላት ሽልማቱን ለአይንስታይን ለመስጠት አመንትተው ነበር። ኖቬል ሽልማቱ ከአንጻራዊነት መላምቱ ይልቅ የፎቶ ኤሌክትሪክ ስራውንም ያስበለጡት። የፎቶ ኤሌክትሪክ ምርምር ዓለምን ለውጧል። የአብዛኞቹ የቴክኖሎጂ ውጤቶችም የጀርባ አጥንት ነው። የሰዎችን እንቅስቃሴ በመፈተሽ ድምፅ የሚያወጣውና ሌቦችን ለመከላከል የሚለው መሳሪያንም የሚሰራውን ጨረር በማፍለቅ ነው። የሚያፈልቀው ጨረር በሰው እንቅስቃሴ ሲቋረጥ ድምጽ ያወጣል። በኦሊምፒክ ውድድሮች ላይ አትሌቶች የሚያልፉትን የመጨረሻው መስመር ፎቶ ኤሌክትሪክን ስላለው የአትሌቶች ቅደም ተከተል ማወቅ ይቻላል። መርከቦች ጭጋጋማ አካባቢ መቃረቡን ቀድሞ ምልክት የሚሰጡት እንዲሁ፣ ዝናብ ሲጥል የመኪና መስታወት ላይ ያለው ብረት ዝናቡን የሚያራግፈው በዚህ ግኙት አማካይነት ነው። ፎቶኤሌክትሪክ ኢንፌክት የምንለውን ኤሌክትሮኒክ ከቁስ ሲወጣ ሲሆን ፎቶቮልታይክ የሚፈጥረው ኤሌክትሪክ እንቅስቃሴን በቁስ ውስጥ ኤሌክትሪክን በጎንዮሽ እንዲልፍ ሲያደርግ ነው። ከፀሐይ ጨረር ኤሌክትሪካል የሚመነጨው በዚህ መንገድ ነው። ይህ ታዳሽ ኃይል የአየር ንብረት ለውጥ ለመከላከል ይረዳል። አይንስታይን ፎቶ ኤሌክትሪክ ኢንፌክትን በካሜራ ስራ ላይም ይታያል ። ብርሃን የሚከተለው የዲጂታል ካሜራ ክፍል ምስልንም ቀርጾ ያስቀራል። ናሳ በ1990 በኋላ የተጠቀመው ቴክኖሎጂም በቪሊዮኖች የሚቆጠር ተንቀሳቃሽ ስልኮች ውስጥ ይገኛል። መሀንዲሱ ሄርክ ፎስም እንደሚሉት ይህ ቴክኖሎጂ ጉልህ ለውጥ ያመጣ ነው። አረንጓዴ፣ ቀይ ወይም ሰማያዊ ብርሃን ውስጥም ቢሆን ፎቶን አንድ ኤሌክትሮን እንዲወጣ ያደርጋል። ይህ በመሆኑ እድለኛንን ምስል ቀለም እንዲኖረውና እውነተኛ ገጽታው ማስቀረት እንዲቻል ያደርጋል ሲሉም ያስረዳሉ። አንድ ፎቶን በመጠቀም ምስልን እንዴት ማስቀረት ይቻላል የሚለው ላይ ምርምር እያደረጉ ነው። የምርምሩ ውጤት ጥርት ያለ ጥርት ያለ ምስልን ለመፍጠር እንዲሁም ለሰዎች ሕክምና ሲደረግ የተሻለ ሲቲ ስካን ምስል ለማግኘት ያግዛል። ህሙማንም ባነሰ የጨረር መጠን መመርመርም ይቻላል። በዚህ ቴክኖሎጂ ታግዘን በጨለማ ማየት እንችላለን በማለት ባለሙያ ያብራራሉ። በዩኒቨርሲቲ ኦፍ ሳውዝ ሀምፕተን የሚያስተምሩት ዴሚትራ ጆዮሪዱም በፎቶ ኤሌክትሪክ ኢንፌክት ላይ ምርምር ያደርጋሉ። ወደ ኮምፒውተር መረጃ ሳይልክ ብርሃኑ ላይ ምርምር ማድረግ የሚችል መሳሪያ መስራት የጥናታቸው አካል ነው። ይህ ጥናት ለዓይን ስውራን ሰው ሰራሽ ዓይን ብርሃን መስራት እንዲቻል ያደርጋል። ያለ አሽከርካሪ የሚጓዝ መኪኖች በመፍጠር በፍጥረት እንዲጓዙም በፍጥነት እንዲጓዙም ይረዳል። እንዲህ ያለ የቴክኖሎጂ ቀናቸው ሳይደርስ የተወለዱ ጨቅላ ህጻናት ደም ውስጥ ያለውን የኦክሲጂን መጠንና የልብ ምታቸውን ለማወቅ ያስችላል። የተወሰነ ብርሃን በቆዳቸው ውስጥ አሾልኮ በማሳለፍ ህዋሳቸውንም ለማየት ይውላል። አይንስታይን መላምቱን በ1905 ነው የጻፈው። ባለፉት ዓመታት በሰው ልጆች ታሪክ ብዙ ለውጦች አምጥቷል። በብርሃን ቁስ መካከል ያለው ግንኙነት ዓለም የሚሰራበትን መንገድ በጥልቅ ለመረዳትም ያግዛል። በ1960 ዎቹ ጨረቃ ላይ ያረፉ ጠፈርተኞች በአነሷቸው ምስሎች ላይም እንደ ፀሐይ ግባት ያለ ጨረርም ተሰው ተስተውሏል። የጨረቃ ከባቢ አየር ከምድር የተለየ ስለሆነ የብርሃን ቅንጣቶች በተበታተነ መንገድ እና የሚንቀሳቀሱት ይህ የብርሃን ከፀሐይ የሚመነጭ ሲሆን በጨረቃ አካባቢ አየር ላይ ሲያርፉ የሚፈጠር መሆኑንም ታውቋል። የብርሃን ቅንጣቶች ስለሚሳሳቡ ከከባቢ አየር በላይ ሲንሳፈፉ ይታያሉ። ከፀሐይ ብርሃንም ጋር ሲዋሃዱም ያንጸባርቃሉ። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝእና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።